ከዚህ በፊት የሆነ ልጅ ወንድሙ ይታመምበትና፣ እኔ እረዳለሁ ትላለች። እኔ እረዳለሁ፣ ሰይፉ ጋር እንድትቀርብ አረጋሃለሁ፣ ወተት ምናምን ከፈለግ ከዚህ ልክልሀለሁ ብላ ሌላ ሰው እንዳይረዳ እንዳያግዝ አድርጋ፣ ልጁ ሲደውል፣ ልጁ በሷ ተማምኖ ሌላ እድል ሳይሞክር ቁጭ አለ። አስቢ እንግዲህ ልጁ ሲደውላት ስልክ አታነሳ። በገባችበት ቤት ሁሉ ቃል መግባት። እሺ፣ ሰላም ይርቢ ወንድም ዓለም፣ ሰላም ነው፣ ሁላችሁንም ሰላም ይሁን እግዚአብሔር ይመስል። እሺ፣ እሺ አባቴ፣ አንተ የግል ተበዳይ ትመስለኛለና እኛው ያው መጠየቅ ፈልጋለሁ። ለምን መስልና አቃታለ በተለያየ እርዳታ ላይ ሰውን ስታግዝ እናካታለን ነው። አሁን እዚህ ጋር መወነጃጀሩ አንደኛ ምናልባት አንተ የግል ተበዳይነን እንደ ፐርሰናል ኬዝ ይመስለኛልና ና ፐርሰናል ኬዝን እንደ ፐርሰናል ኬዝ ነው እንጂ ማየት ያለብ። አሁን የሌሎችንም ጨምቀ እየተናገርክ ስለሆነ ምናልባት እስኪ አንተ ከምትላቸው ሰዎች ወይ በማስረጃ አሁን ሰውን ስንሆነ የራስህ ማስረጃ አቅርባ። ቆይ እያሳየሁ ነው ያለሁት። ሲጀምር ማስረጃ አዳምጥ፣ እያሳየሁህ ነው እዚህ ጋር። ይሄ ቴክስት አይደለም፣ እስክሪንሻት አድርጌው ነው። መሀል ላይ የፕሌይ ምልክት ይታያል አለ። ግባ እና የኔ ቪዲዮ ውስጥ ሪኮርዱን መመልከት ትችላለህ። በውስጥ በኩል ሞባይል ግዛልኝ፣ እንዲያርግልኝ፣ ይሄን ስጠኝ እያለች እየለመነች ያለች ሴት ሌሎች ሰዎች የሚረዱበት ቤት ላይ የገባች ሀምሳ ሺህ ሰጣለው፣ መቶ ሺህ ሰጣለው እያለች ህዝቡን እያታለለች ስራ ሳትሰራ ቤቷ ተኝታ በእርዳታ ገንዘብ በፐርሰንት እየተስማማች በህዝብ ገንዘብ በድሃ ገንዘብ እምትኖር ሴት ናት። መሲ ብርጅስቶን ለምን ልትከራከራት እንደፈለክ፣ አሁን አንተ እየከሰስካት ነው አንተ የከሰስክበት መንገድ አንድ ጊዜ አንድ ጊዜ አንድ ጊዜ፣ እሱ እኮ ማውራት ያለው ስለልጁ እኮ ነው እንጂ ስለ መሲ አሁን አጋጣሚ ስለጻፈችበት ነው የተናገረው። አሁን መሰለ ስለ ልጁ ሲያወራ ነው እንጂ ስለ መሲ እያወራ ነበር ማይደለ ነው። ሲጀምር ጀምር አንድ ሰው ወይ ሶፊ፣ አንድ አንድ እኔ ለሊጨርስ ያከዘው አንቺም ሌባ ነሽ ነው። እኔ እሷን አይደለም መናገር ያስኩትኝ። እኔ መናገር ያስኩትኝ ስለልጁ መናገር ያስኩትኝ፣ ልንገራችሁ እስቲ መሲ ብሪጅስቶን መሲ ብሪጅስቶን ሌባ ናት የምትሉ ሰዎች አንድ ቁጥር ጻፉ። ሌባ አይደለች የምትሉ ሰዎች ዝም በሉ ጻፉ። እስቲ ሙልጭ ያለች ሌባ ናት መሲ ብሪጅስቶን፣ ሞላጫ ሌባ ነች። ሌባ ናት የምትሉ አንድ ቁጥር ጻፉ። ሌባ አይደለች የምትሉ ደውሰሞ ደግሞ ደሞ ዝም በሉ። አየሽ፣ አንድ እንኳን ሁለት ቁጥር የሚጽፍ ሰው የለም። ሞላጫ ሌባናት መሲ ብርጅስቶን ያልታወቀባት፣ ይኸው እናቴ ትሞት ነው ምልሽ፣ እመቤቴን ሶፊ፣ ሙልጭ ያለች ሌባናት መሲ ብርጅስቶን። እሷን ተዋትና ስለ ልጁ ተባለ፣ ራሴን አጠፋለሁ ያለችው እኔ ነኝ፣ አንገቷ ላይ ቆሜ ለማንም እሙሙዋን አንስታ ፎቶ እየላከች፣ አሁን በሰሞኑ እኮ ሆስፒታል የገባችው ጉዱን አልሰማችሁ? ለዛው ጥፍር ያለው ሙሙን የላከችው ነይ። እንደውም አሁን ስለ እሷ የምታወራ አልመሰለኝም። ምን ስለ ልጁ ስታወራ ነው። ልጁ እኔ ልጁ የምናገረው መናገሩ ሴት መጥረት መጥራት ይከብደኛልና ስለ ልጁ የወሰደውን ሀቢባ ቤት አይቻለው። ወንድሜ እንዳለው ከላይ አምጣት ገብቷል። አረዳችሁም እንጂ ገብቷል። ልጁ መንገድ ላይ ጣለችው ስትነው ሀቢባ ሰሞቱ እኔ ለዛ ብዬ ነው የገባሁት እና ከስር የምትጽፉት ደግሞ መጀመሪያ አዳምጡ። እኔ ስለ እሷ አጋጣሚ እሷ ኮመንት ስለ ጻፈች ነው የጀመረው እሱ እንጂ ስለ ልጁ ነበር ማውራት የያዘው አይደለ፣ ንጉስ። አይ እኔ ሀሳቤ እኔ ሀሳቤ የልጁን ጉዳይ ነበር ማውራት የፈለግኩት ግን እሷ ራሷን እንደ ንጹህ ሰው አድርጋ መታ። ይሄንን ሌባ አለቀውም ትላለች። አንቺ ራስሽ ምንድነሽ? አንቺ ራሱ ማነሽ? እድሜ ለፍራው ልቴቻ፣ ምስጋና ገለታ ይድረስ። አንቺ ለዜድ እንኳን የተሰጠ 2000 ዶላር እኮ እምሽ ካርገሽ የበላሽ ለቃቃሚ ሌባ ነሽ። ደግሞ ወንዶችን ለመሳደብ ትፈልጊያለሽ። ወንዶች እናንተ እንዲናችሁ እናንተ እንዲናችሁ ጉዳችሁን ነው ማውጣት ያለሽ። አንቺ ጥፍር ያለው ሙሙ አይደል? ሌላክሹ በሰሞኑን በሰሞኑ ዴቭ ለሚባለው

አንተ ንጉስ፣ እንደዚህ አይባልም። ስማ ሚገርም እኮ ማለት ነው። መዚህ ብሪጅስቶን ለምንድን ነው ቆማ በቪዲዮ ማትገባው ታውቃላችሁ? ሙሉ ቪዲዮውን ስታዩት፣ ሀምሳ ኩንታል በቆሎ ለምትመዝ ነው።

ሰላሳው እንደ ስለ ሷ እየተሳደበ ነው። እንደ ጠፈር መሲ የስራ ሰው ነች። እና አንተ እንደምትላት አይደለችም። ሰርታ የምትበላ በጣም ቆበዝ፣ ጠንካራ ሰው ነች። ፕላስ ደግሞ ሁሌ ስለአንድ አይ ዌብሳይት እኔ አንተን አውቃለሁ። አልናገርም፣ አላስከፋ አልፈልግም። ችግር የለውም። ሀሳብ ይቀበላል። አንድ በአንድ እናራምደው። ግራይስ እዚህ ቤት ፍርድ የምንሰጥበት ቤት እና አንድ በአንድ አሁን እዚህ ጋር ወንድም በዛ ላይ ሀሳብ ሊሰጡ የመጣቸውን በደንብ አስተናግዳቸው እንጂ ባለጸጋው። እንግዲህ እስኪ እየተደማመጥን ነው ማውራት ያለብን እዮዳብ። በጣም በርካታ የሆኑ ሰዎች በውስጥ መስመር የሚደውሉልኝም ሰዎች አሉ። ቴክስትም እያደረጉልኝ ነው። የሲዳማ ብሔራዊ ክልላዊ መንግስት ጉዳይ እንዴት ሆነልን ብለው እየጠየቁ ነው። ወደዛ ጉዳይ ግቡልን በማለት ላይ ይገኛሉ። ከዚህ ጋር ተያይዘው እንግዲህ ንጉስ ይወዳ ምን ትላለህ? ይህኛው መጀመሪያን ጨርሶ አታዳ ብራዘር፣ ምንድን ነው ዘላልክብን? ከአንድ ወደ የዚኛው የዚህኛው ሴት ናት እንትን ሴትም ወንድ ነውም ነው የሚባለው እንግዲህ ዲጄ ሊ ነው የሚባለው እንግዲህ። ከዲጄ ሊ ጋር በተያያዘ ወደ ሁለት መቶ ሀምሳ ሺህ ብር የሚጠጋ ገንዘብ ወንድማ፣ ሴት ነው፣ አለያቸው ስለማላውቅ ነው። አይ ያው እንግዲህ እኛም እንዳንተ እንደዚህ ነው የምናውቀው፣ ሱሪውን አውልቀን አልተመለከትም እሺ፣ የገቡት ሰዎችን በደንብ አስተናግዳቸው። እንዴት ነው አንተ? ኦኬ፣ በወንድማችን ወንድም ሊ፣ እሺ፣ ወንድም ሊ፣ እሺ፣ ወንድማችን ሊ እንግዲህ በዲጄነት ስራው የሚታወቅ ይሆናል። እንግዲህ ኢትዮጵያን በነበረው ህይወቱ በዲጄነት ስራ የሚኖር ወንድማችን ነው። እንግዲህ ወደ ሻርጃ አካባቢ ነው አሁን የሚኖረው እንግዲህ የአንድ የሰፈሩን ልጅ ወደ አረብ ሀገር ና ና እኔ ስራ አስቀጥረሃለሁ በማለት 250 ሺህ ብር በመቀበል ይህንን ወንድማችንን ወደ ሻርጃ ካመጡት በኋላ ወይም ካመጣው በኋላ የፊት ለፊታችን የምታዩት ልጁን እንደሸመጠጠው ነው፣ ስልክ እንደማያነሳለት፣ ና ስራ እንዳላስገባው ነው መረጃ የደረሰን። ያመጣችው ወንድማችን የሚበላው አቶ መስጊድ ለሙስሊሞች የተዘጋጀ ምግብ ተሰልፎ እየለመነ እየበላ እንደነበረ ብዙዎቻችሁ ሰምታችኋል። እና ከዚህ ጋር በተያያዘ ልጁ የላከው ሌሎችን መረጃዎች አሉ። አንድ እኔ ብቻ አይደለሁኝም፣ ሌሎችም ወንዶች እንደዚህ ተበድለዋል። ሌሎችም ወንዶች አመጣለሁ ብላ በርካታ ገንዘቦች ተቀብላለች። ስለዚህ የኔ ጉዳይ ይፈታልኝ ብሎ ነው የመጣው። እንግዲህ ሀቢባ ወደ አምስት መቶ ዶላር ሰብስባለታለች ያው ከዛ ላይ መቶ ዶላር ምናምን ወይ ሀምሳ ዶላር ይደርሰዋል ብዬ አስባለሁኝ። ግን ይሄ ነገር በዘላቂነት ሊፈታ ይገባል። አረብ ሀገር ላይ እናመጣቸዋለን የሚሉ ሰዎች ማመን የለባችሁም። በአሁን ሰዓት የትኛውም በግለሰብ ደረጃ ስራ አስቀጥራቸዋለሁ ብሎ አምጥቶ የትኛውም አረብ ሀገር ላይ ስራ ሊያስገባቸው አይችልም። በዚህ ነገር ልትማሩበት ይገባል። ሁለተኛና ዋነኛው ነገር ግን ዲጄ ሊ እዚህ ቤት መምጣት አለበት። ሼር እያደረግኩለት ነው። በዲጄ ሊ የተበላችሁ ሰዎች ካላችሁ፣ ወይም ደግሞ ዲጄሊ ምን ማድረግ አለበት? ገንዘቡን በልቷል፣ ገንዘቡን አልበላም የሚለውን ነገር ለመወሰንም ስለከበደን በዚህ ጉዳይ ላይ ቤት ውስጥ ያላችሁ ሰዎች እህታችን አሁን ከመጣሽ ጀምሮ ሀሳብ ስጡን ለማለት ያክል ነው። አመሰግናለሁ። ጓል እንኳን በሰላም መጣሽ እህታችን። እንኳን ደህና ቆያችሁኝ ሁላችሁንም፣ ከላይ እስከታች በስልጣን ተዋረዳችሁ ልክ ሰላም ብያለው። እኔ እጅግ በጣም ደህና ነኝ። ከራስ ጸጉሬ እስከ እግር ጥፍሬ ጤንነት የተጠበቀ ነው። እግዚአብሔር ይመስገን። ስትናፍቁኝ ሳስባችሁ በእውነት ፍቅራችሁ አላስችል ብሎኝ ይገርማቸዋል። ትልቅ ነገር ትቼን የመጣሁትና እዚህ ጋር የሁለት ሰው ፎቶ ይታየኛል። አንደኛው የወንድሜ ሊ ማለቴ የእህታችን ሊ እና እዚህ ጋ ደግሞ የመስዬ ፎቶ ይታየኛል። ምን አርጎ ነው ሊ ማለቴ ምን አርጋ ነው ሊ አሁን የሰማሁት ነገር ትንሽ ከበድ ያለ ጉዳይ ነው። ማለቴ እሺ፣ እህቶን ያረቢ፣ ተቸገርኩ እኮ ለመጥራት እራሱ እኮ። እሺ፣ ምን ብዬ እንደመጠራ ግራ ስለገባኝ ነው። እና ይደብረው ይሆናል። እሺ፣ እህት ወንድማችንም ማለት እንችላለን፣ ግን ባለጸጋውዬ፣ ባለጸጋው ወይ፣ ጓል እንዴት ነሽ? ሰላም ነው? እንዴት ነህ? አለሁኝ። አይሰማም። እግዚአብሔር ይመስገን፣ ክብሩ ይስፋ። መሲ ምን አርጋ ነው? አዎ፣ የሆነ አንደርግራውንድ ውስጥ ሆኜ ነው። አልተፈታም እንዴ? ባለፈው ጉዳይ የመስል ያው፣ አይ፣ ተፈቷል። አሁን በዚህ ጉዳይ እያወራን መሲ ጺሞ መታ አንዳንድ ነገር ከስር ጣል ስታደርግ፣ እኔ ደግሞ ከዚህ በፊት የዋሸቻቸው ውሸቶች ነበሩ። ለምሳሌ የፓትሪያሪኩ ደውለውልኛል የሚለውን ነገር ሰምተሸዋል? ያኔ ባለፈው የነገርከን። አይ ሪከርዱም አለ እና ፓትሪያሪኩ ደውለውልኝ እንዲ እንዲ መክረውኛል ብላ ያለቻቸው ውሸቶች አሉ። እኔን ሞባይል ግዛ እንዲ እንዲ ምና አለችኝ። አንዳንድ ነገሮች ነበሩ እና እሱን አወጣኝ፣ ከስር አንድ ነገር ስትጥል። ስለዚህ የዲጄ ሊግ ጉዳይ እንያዘው። የዲጄ ሊ መስዬ ባለፈው ዘ ፎቶ ይነሳ የዲጄ ሊግ ጉዳይ እና ወንድማችን ሊ ብራጭ ወረበረ፣ ሰው ዘረፈ እያልከን ነው? እንደ ባለፈው እኮ ስማ፣ ባለፈው ወደ ሁለት መቶ ሀምሳ ሺህ ብር ነው የተቀበለው። ሁለት መቶ ሀምሳ ሺህ ማለት የኢትዮጵያ ሁለት መቶ ሀምሳ ሺህ ብር የኢትዮጵያ 250 ሺህ ብር ማለት ያ 200 ዳላር ማለት ነው ግን ሜን ፖይንቱ ምንድን ነው ከገንዘቡም በላይ እውነት ለመናገር እግዚአብሔርን ነው ምልሽ ወንድ ልጅ አይቸገር ወንድ ልጅ አይቸገር ማለት ሴትም ልጅ አትቸገር ግን ወንድ ልጅ ሲከፋው ደስ አይልም አሁን ይሄ ልጅ የሚያድርበት አጥቶ መንገድ እያደረ ነው ያለው ሻርጃ ላይ ማለት ነው ነገ መሲ ብሪጅስቶን ታገኘዋለች እየተባለ ነው። እዚህ ቤትም ካለ በደንብ አዳምጥ። መሲ ብሪጅስቶን ከወሰደች እራሷ ቤት እንዳታድር ትደፈራለ። ግን የሚበላው ምግብ እኔ እኮ ቪዲዮ ናች አለው። ቅርታ እንዴ የኔ ቪዲዮ ናች አለው። የሆነ በረት ውስጥ ያለው ልጁ በረት ነገር አይታል። የሆነ በረት ውስጥ ነው ያለው። ያለበትን ቦታም ተናግሯል። ሁሉም ማስረጃ የከፈለበትን አካውንት ሰጥቷል። እና በጣም የሚያሳዝን ነው ላ በጣም በጣም በጣም ልብ የምነካ ነው ልጁ ይምጣ ታዲያ ልጁ ለምን አይመጣም እዚህ ልጁ አሁን አቢባ ቤት ነበረ ቅድም ሊየት ጠራ ሊየት አለ ሊን ጥሩት ማለት ጥሯት ጥሯቸው ሊን ሼር እያደረግኩላት ነው እና ልጁ ግን ምንድን ነው ያለው እኔ ብቻ አይደለሁኝም ነው ልጁ እያለ ያለው እኔ ብቻ ሳልሆን ሌሎችም ወንዶች ሊመጡ የተዘጋጁ አሉ ያመጣቻቸውም አሉ እና እነሱንም ታደጓቸው። እኔም የምበላው የምጠጣው ነገር ካለ የምቀምሰው ነገር አጣሁኝ ብሎ እንግዲህ የተጣሉ ምግቦችን ሲበላ ነበረ። በቃ ቪዛው አላለቀም፣ አስራ አምስት ቀን ነው ምናምን የቀረው ቪዛው። ከእዛ ደግሞ ስራ ከፈለክ በደላላ አስገባሃለሁ ብላ አርባ ሺህ ብር እንደገና ላካለችው ከኢትዮጵያ። እኔ እዚህ ላይ ሀሳብ ልስጥ። የተወሰነ ሀሳብ ባለጸቀው እና ሼራ አድርጉላት ከመጣች አሪፍ ነው። ብትመጣ ጥሩ ነው፣ አሪፍ ነው። ያ ልጁ ሚምጣ ሊሚምጣ ሊሚምጡና እንነጋገር። ምክንያቱም የሰው ልጅ ሰው ሀገር ላይ ሄዶ መንከራተት፣ መሰቃየት የለበትም። ይሄ ትክክል ያልሆነ ነገር ነው፣ አግባብ አይደለም። ከዛ ውጭ ግን አሁን ኢትዮጵያ ውስጥ ያለው ጉዳይ ሁላችንም እናውቃለን። ሰው በጣም የተቸገረበት ሰዓት ነው። በምንም አጋጣሚ በምንም አይነት ሁኔታ ከሀገር መውጣት የሚፈልግበት አይነት ደረጃ ላይ ነው ያለው እና ያንን እየተጠቀሙበት ያሉ በጣም ብዙ በተለይ ዱባይ ላይ በጣም ብዙ ደላሎች አሉ። አሁን ስንናገር ወይም ስናወራ ሰዎች እንዲማሩበት፣ አንድ ሁለተኛ ደግሞ በተለያየ በሶሻል ሚዲያም በምንም ተንሰራፍተው ያሉ ደላሎች አሉ። እነዚህ ህገወጥ ደላሎች እና እነሱንም የምናስቆምበት የምናስደነግጥበት መንገድ መኖር አለበት ብዬ አስባለሁ። ዝም ብለን ማውራት ብቻ ሳይሆን አሁን የሊን ስልክ ያለው ሰው የሊን ስልክ ያለው ሰው ቢቻል ቢደወልለት፣ ማለት ቢደወልላቸው ለነሊ ይምጡና እዚህ ጋር እንነጋገር። ምክንያቱም የሰው ልጅ እስቲ አሁን ቅድም ለጉቺ ለጉቺ ኃላፊነት ሰተናታል፣ ቅድም ማለት ነው። ስለዚህ ለጉቺ ቁጥር ተሰጥቷታል፣ ደውል ያለውን ነገር ታጣራ ብለናል። ኩዊን ሊያ ቤት ነበርንና ለጉቺ እስቲ ሼር አድርጉላት አንዴ፣ በደንብ አድርጋችሁ ሼር አድርጉላት። እስቲ ትምጣና ያለውን ሁኔታ ታስረዳል። ልጅቷን ማን ልጁን ዲጄ ሊን አናግራው ነው የሚሆነው እስካሁን ሰዓት ድረስ ማለት ነው። ስለዚህ ወይ በቀጥታ በስልክም ተደውሎ ላይቭ ላይ የሚጠየቅበት ሁኔታ ቢፈጠር ግን በእንደዚህ በማጣራት ሌሎ አዎ እኔ አሁን ጓል ሀቅ ለመናገር እንደዚህ አሁን ወንድ ልጅ ሲበደልን አልወድም እና ማለት ጥሩ አይደለም። የማይደረግ ነገር ማድረግ የለብንም። አሁን ይች ልጅ የራሷን ወረቀት ልታሰራም ሊሆን ይችላል። ይሄን ልጅ ይህን ልጅ ብር የተቀበለችው የራሷን ወረቀት ልታሳድስም ሊሆን ይችላል። አሁን እዚህ ጋር የምናወራው እኛ እንደ ሰውኛ ሌሎች ሰዎች ማወቅ ያለባቸው ሌሎች ሰዎች መገንዘብ ያለባቸው